እናንተ ከትናንት ወዲያ እንግዲህ ሀብ እንዳያችሁት ብሩክና ሀይሚን እዚህ ቤት የሆነ ውር ውር የሚል የሚሮጥ የሚንሸራሸር ነገር እፈልጋለሁ ሲላቸው ሀብ ልጅ ውለዱ ይላቸዋል። ብሩኬ ሁለት እንጀል ገዝቶ ለሀይሚዬ ከጃሳ ሀይሚዬ እንግዲህ እነዚህን አያያዟን ታይቶ ነው ልጅ የሚጨመረው ብሏል፣ ብሩኬ ማለት ነው። ለማንኛውም ቡራዬ ልጅ ውለዱ እንጂ ጥንቸል አይደለም። ለማንኛውም ሀይሚዬ እንደዚህ ሰርፕራይዝ ስላደረካት፣ ደስታ በደስታ ስላደረካት ደስ ብሎናል ማለት ነው። ሁለት መቶ ሀምሳ ሺህ ነው። አዎ፣ እሱን አስመልክቶ ነው እየገዛላት እና እንግዲህ ሀብ ቃል በተግባር ያልከው ነገር ተፈጽሞልሃል ቤቱን ጥንቸል በጥንቸል አድርጎልሃለኝ እና ለሀይሚዬ ሰርፕራይዝ ተደርጋለች። ሀይሚ ግን ሲሰጣት በጣም ነው ደስ ያላት። በነገራችን ላይ እኛ ሴቶች ማለት ነው በቃ ብቻ እሱ እያድርግልን እኛ የምንፈልገው ስጦታ መሆኑን ነው እንጂ ይጠቅመናል አይጠቅመን የሚለውን አይደለም፣ ብቻ ስጦታ ይሁን ማለት ነው። እና ትንሽ ነገር ነው የሚያስደስተን፣ ትንሽ ነገር ነው የሚያስከፋን። እና እንግዲህ ሀይሚዬ በጣም ነበር ደስ ያላት። ፉን ጥዝጥዝ ነው ያለችው እና አንዳንዴ ትንሽ ነገር የሚያስደስተው ሰው አለ፣ ትንሽ ነገር የሚያስከፈው ሰው አለ። እና ቡራዬ እንግዲህ 250 ሺዋን አስመልክቶ ቦታ ሄጄ ደክሜ ለፍቼ ነው ያመጣውላት ብሎ እንግዲህ ሰርፕራይዝ አድርጓታል። እንግዲህ ለሷ ደስ ብሏታል። ዋናው ነገር ለሷ ደስ የሚላትን ነገር ማድረጓ ነው። እና እነዚህን አያያዟን ተመልክቶ ልጅ ይወለዳል። ኦ ላላ በጣም ደስ ይላል። እሺ ሀይሚ እንግዲህ ቪዲዮውን አይተሻል። በደንብ መንከባከብ አለብሽ። ልጅ ለመውለድ ልጁ ከአንቺ ልጅ ለመውለድ ገና ሙከራ አድርጎ ኤክስፐሪመንት አድርጎ ምናምን ነው የሚወልደው። ና ሙከራውን ፈተናው እንዳትወርቂ ኳስ በደንብ ነው የምትንከባከባቸው። ገና ከመምጣታቸው እኮ ልጠባቸው ነው ያለችው። ና ምንድ ነው ላወራችሁ የነበረው መሰላችሁ? ብሩኬ ዛሬ እነዚህን የገዛበት ለምንደ ታውቃላችሁ? ትናንትና፣ ሀይሚ ወቀሳ ነገር ከቻ ሳርጋለች። ምን ብላው ነው እችን ነገር የገዛው ቡራ ለምን ገዛ ሀይሚ ትናንት ምን አለች ምን አለች መሰላችሁ መኪናዋን በጣም አሳምሮት ቆንጆ አድርጎት ነበር ከዛ ፊት ግን ሰላም ልበላችሁ እንዴት ናችሁ እኔ ውዶች እኔ ማሮች እየናፈቃችሁ ነው እንዴት ናችሁ ደና ናቸው በጣም ደና ነ እግዚአብሔር ይመስገን ብሬስ አለው አለው ሰብስክራይብ አድርጉ እስኪ ዛሬ ማለት ነው አልሰራም ብዬ እንደገና ደግሞ መጣው ምን መሰላችሁ ትናንትና ሀይሚ ምን አለች ብሩኬን ነው እንጂ የማይንከባከበኝ መኪናውን በጣም ይንከባከበዋል እኔን የመኪናዋን ያህል አያንከባከበኝም የሚል ወቀሳ ነገር ጣል አደርጋ ነበር። እሱም እንግዲህችን ከሆዱ ውስጥ ቆጭ አድርጎ አድሮ በጧት ተነስቶ ገዝቶ ሰርፕሪዝ ሰርፕሪዝ ሰርፕሪዝ ነው ያረጋት ና ትናንትና እንግዲህ ሀይሚ ወቀሳ ቤጤ እየወቀሰችው ነበር። እንግዲህ ላለመወቀስ ቡራ እንግዲህ ገዝቶላታል። እንግዲህ ቤቱ ላይ ማለት ነው ሁለት እነሱ አሉ፣ ሁለት እንጀል ሲጨመር በዛ በቃ አሁን ብቻቸውን አይሆኑም። አይደብራችሁ። ኑሯችሁን ግን በቃ መረራችሁ አብራችሁ መኖሩ። ኦ ማይ ጋድ ብቻ ሰርግ ስንጠብቅ እነዚህ ልጆች እንደዚህ ብሎ እንዳይቀሩ። ጧት ደግሞ እንደዚህ አትበይ፣ አብሮ ለመሆኑ አትበይ ምናምን ዲ ለምን አልልም እላለሁ እንጂ አብሮ መኖር የኑሮ ሺ። አሁን ግን ሰርግና ቀለበት ምናምን ማየት እንፈልጋለን እኛ። ምን አገባን፣ ኖሩም አልኖሩም። ዋናው ነገር ተጋብተው እንዲኖሩ ነው የምንፈልገው እንጂ እንደዚህ ደባል ምናምን እንዲሆኑ አንፈልግም። ገባችሁ? ቀለበት አስሮላ ምናምን እንዲኖሩ ነው የምንፈልገው በክብር ማለት ነው። እና መኖሩን እየቆሱት ነው ማለት ነው አብረው ብቻ አሁን ላይ እንደዚህ መሆኑ ማለት ነው፣ ለሀይሚ ጥሩ ሊሆን ይችላል ከባለፈው ነገሮች እስከሚበርዱ አብረው መሆናቸው አሪፍ ነው ብያለሁ እኔ መጀመሪያ። ራሱ ግን እስከ መጨረሻው ከሆነ ከባድ ነው፣ ነው የኔ አስተያየት እንጂ ሀይሚን ጠልቻት ምናምን እንደ እኔ ሀይሚን ማለት ነው በጣም ነው የምወዳት ማርያም። በጣም ምስኪና ታሳዝነኛለች ምናምን ና የሚጎዳትን ነገር እንዳታደርግ ነው እኔ እንደዛ አይነት አስተያየት የሰጠዋት እንጂ ለሀይሚ መጥፎ ነገር አስቤ ወይ ሀይሚን ብቻ የሆነ ነገር አስቤ አይደለም። በቃ ሀይሚ የሚጠቅማት ነገር እንደዛ ስለሆነ ነው እኔ ይህን ሀሳብ ያቀረብኩት እንጂ ለሀይሚ ጥላቻ ኖሮኛ አይደለም። ምንም ሆነ ምንም ሀይሚዬ፣ ሰርፕራይዝ ስለተደረሽ ደስ ብሎኛል። ምክንያቱም አንቺን ደስ የሚልሽን ነገር ቢያደርግልሽ ነው እኛ ደስ የሚለን እንጂ የሆነ ትልቅ ነገር በቃ እኛ ሴቶች በቃ የሆነ ትንሽ ነገር ቫሊዩ እንሰጣለን። ዋናው ነገር ስጦታ መሆኑ ማሰቡን ነው። እኛ የምናስበው አንዳንድ አንዳንድ ሰዎች በቃ በሆነ በትንሽ ነገር ነው ሁሉ የሚሸነግላት አንድ ጥሩ ነገር አድርጎላት አያቅም፣ ምናምን ምናም፣ ብዙ አይነት አስተያየት አያለው ኮሜንት ላይ ራሱ። በቃ ምንም ነገር ዝም ብሎ በትንሽ ነገር ነው ላት የሚያታልላት በብልጭልጭ ነገር ምናምን። በነገራችን ላይ እነሱ ማለት ነው። ሀይሚ ከማንም ምንም አጠብቅም ታውቃላችሁ? የራሷ ሚከፈላት አለ፣ እየሰራሽ ነው፣ በየወሩ ይከፈላታል ምናምን ሶ ሀይሚ ከማን ምንም ነገር እንደማጠብቅ ሁላችሁም ታውቃላችሁ። ስለዚህ ዋናው ነገር እሷን የሚያስደስታትን ነገር ያድርግላት እንጂ እሷ ኮ ራሷ እንችላ ምትኖር ቤት ተከራይታ ምናምን ምትኖር ሰው ናት። ከሰው ምጠብቅ ሰው የሆነ ሰው የሆነ ነገር እንዲያደርግላት ከሰው ምጠብቅ አይነት ሰው አይደለችም፣ እንደውም ለሰው ትተርፋለች። ብሩክም እንዲሁ ከሀይሜ ምንም ነገር አይጠብቅም። እሱም የራሱ ስላለው እና እነሱ ማለት ነው። በቃ ሀይሚ ለብሩክ ብሩክ ለሀይሚ በጣም ነው የምታስፈልገው። በቃ የስራ ባልደረባ ስለሆኑ ብዙም ነገር ሰጣት፣ ትንሽ ነገርም ሰጣት። በቃ ከእሷ ጋር ሲሰራ ነው እሱ ገንዘብ የሚያገኘው፣ እሷም ከእሱ ጋር ሲሰራ ነው ገንዘብ የሚያገኘው እና ዋናው ነገር ማሰቡ ነው። በቃ ገባችሁ? ሀሳቡ ብቻ በቂ ነው። እና እንደዚሁ እያላችሁ ቀጥሉበት ነው ልላችሁ ምፈልገው። ከዛ ውጭ ጭቅጭቅ ንትርክ በመሀል አሁን እነዚህ ልጆች ማለት ነው እንደዚህ ብለው ብቻቸውን ሁሌ እነሱ ሁለታቸው የሚሰሩ ከሆነ አይጣሉ። ፍራንክም ይሁን ምንም ይሁን ምንም ብቻቸውን ራሳቸው የሚሰሩ ከሆነ አይጣሉ። ከሰው ጋር የሚሰሩ ከሆነ ግን ከሰው ጋር ከሰሩ በመሀላቸው ሰው ከጨመሩ በተለይ በግሩፕ ልክ እንደ ባለፈው እንደናብረሽና እንደነሩታ ከጀመሩ ካላስ መጣ ራሳቸው አይቀርም። ራሳቸውን እንደዚህ ከሰሩ ግን አይጣሉም ፍቅራቸው በዚሁ ይቀጥላል ብዬ አስባለሁ። ብቻ የዛሬው ቪዲዮ በቃ ደስ ይላል። አስተያየት ምንም መጥፎ አስተያየት መስጠት የሚሰጥበት ቪዲዮ አይደለም። ደስ የሚል ቪዲዮ ነው፣ ሚያዝናና ነው። ሀይሚን አስደስቷታል ምናምን በቃ ብሩክ ያደረገው ነገር ደስ ይላል። ለሷ ያለው ቦታ፣ አክብሮቱ ትናንት ደግሞ ባንዴ እንደዛ ብለው ዛሬ ባንዴ ልብ ውስጥ ጥሎት ማድረጉ አንዳንድ ሰው እኮ የሆነ ነገር ጠቁም አድርጋችሁ ተራሱ የሆነ ነገር እንዲያደርግላችሁ ፈልጋችሁ እሱ ባላየ ባልሰማ እንደምን እጭ ምናምን ብሎ የሚያልፍ ሰው አለ። እሱ ግን ትናንትና ጠቁም አድርገው ነበር። መኪናውን ሲንከባከብ እኔን አይንከባከብ ምናምን እያለች ነበር። እሷን ነገር ይዞ አድሮ ሲያንቆራቆር አድሮ ነው እንግዲህ ዛሬ በጧት ሄዶ እንግዲህ እስከሚደክመው ሮጦ ሮጦ እያመጣላትና መኪናው እንደዚህ ሲያስውብ ለእኔ ግን እንክብካቤ እያደረግልኛ አይደለም፣ እየረሳኝ ነው ምናምን እያለች ወቅ ሰው ነበር እና እንግዲህ እሷን ይዞ ነው ሄዶ አምጥቶ እንደዚህ ሰርፕራይዝ ያደረጋት ማለት ነው። ደስ ትላላችሁ። በጣም ነው የምታምሩት። በቃ በዚሁ እንዲቀጥሉ ነው የምንፈልገው። ውሸት የሆነ ፌክ የሆነ ነገር አንፈልግም። እኛ የምንፈልገው ማታ ማታ በቃ ፈታ ዘና የሚያደርገንን ሰው እንጂ ዝም ብሎ የሚያደርቀን የሚያዝገን፣ የሚነታረክ፣ የሚደባደብ አሁን ትናንትና ይህንንትና ቪዲዮ ጭቤ የተቀበው ሰውዬ በስራ ፈታ ነበር ያ እና እንደዚህ፣ በቃ እንደዚህ እስኪ ፈታ ዘና ምናምን ያደርግ ነገር ስሩ። እስኪ እንደውን ንትርክ፣ ጭቅጭቅ፣ ንዝንዝ ምናምን ምናምን አትስሩ፣ የምር ነው የሚላቸው። በጣም ነው የሚደብረው። በቃ ለማየት ራሱ ያስጠለናል። ስትደባደቡ ምናምን እዚህ ማዳም ስትጮህብን ውላ ደግሞ እናንተ ጮት መስማት ይደብራል። እና እስኪ እንደች ሮማንቲክ እየሰራችሁ ትንሽ ቆዩ።